ውድድሩ በጣም ደስ ይል ነበር። እግዚአብሔር ይመስገን፣ እግዚአብሔር በጣም በብዙ ረዳኝ። በጣም በቻልኩት መጠን ተዘጋጅቼ ነበር ሄድኩት፣ ግን እግዚአብሔር ተጨመረበት። በጣም ብዙዎቹ ከመንግስትም፣ ከተለያዩ ቦታዎች በጣም ብዙ ድጋፍ ይደረግላቸዋል እና ከዚህ በኋላ ሞር አዌርነሱ እዚህ እንደሚፈጠር ከዚህ በኋላ ከኔ የምትሄደው ልጅ ደግሞ የተለየ ደግሞ ትልቅም ነገር አድርጋ ከኔም የተሻለ አድርጋ እንደምትመጣ ተስፋ አደርጋለሁ። የባህል አምባሳደር ከመባል በፊትም የባህል አምባሳደር ነበርኩኝ ብዬ አስባለሁኝ። ለምን በምትሄድበት ቦታ ሁሉ ኢትዮጵያ እኔ በስም የሚያ የሚያቀኝ ሰው የለም። እዛ ሀሴት ብለ አይደለም የሚጠሩኝ፣ ኢትዮጵያ ብለው ነው እና የሚጠሩኝ ለእኔ በጣም ትልቅ ነገር ነው። ደሞ አሁን ደግሞ በሹመቱ ትልቅ የተለያዩ ነገሮች አንድ ቦታ ብቻ ሳይሆን አዲስ አበባን ብቻ ሳይሆን ሙሉ ኢትዮጵያን ማሳየት የምችልበትን አቅም እግዚአብሔር እንዲሰጠኝ ግድ ይሞክራል። እኔ እንዳሸነፍ የረዳኝ የሚመስለኝ እኔ እዛ ጋራ የነበረኝ የኢትዮጵያ ሕዝብ ጸሎት፣ ነበር የቤተሰቦች ጸሎት ነው ብዬ ነው ማስበው። ለምን ብዙ ብዙ ነገር ብዙ ተግዳሮት አሳልፌ ነበር ሄድኩት፣ አልዋሻችሁም። አሁን እዚህ ጋር ስቆም ቀላል ሊመስል ይችላል፣ ግን በቃ የቤተሰብ ጸሎት ነው እዚያ ያደረሰኝ። ምንም የሚዋሽ የሚካድ ነገር አይደለም። ከዛም ባለፈ ደግሞ ኢትዮጵያ ብዙ የሚነገር ደግሞ ዓለምን በጣም ቢያቀው ፋስሌት የሚያደርገን ብዙ ነገር አለና እኛ መናገር መቻላችን እኛ ባህላችንን እኛነታችንን ባሳየን ቁጥር ዓለም ደግሞ ከዚህ በላይ እንደ እንደሚቀበለን ከኔ ደግሞ አሁን ደግሞ ራሴን በተለያዩ ኢትዮጵያ ውስጥ በኢትዮጵያ ሂስትሪ ራሴን አዳብሬ ደግሞ ኢትዮጵያ ያልተነገረላትን ያልተዘፈነላትን ብዙ ነገር ለማስታወቅ ሞክራለሁ።